ለአምስት ሰዎች ዲቪ እኛ ራሳችን እሞላላችኋለን። ዶላር የሚያስከፍል ከሆነ እኛ ዶላሩን ስለምንከፍልላቸው ችግር የለውም። ባልና ሚስት ሁለት ቢሞሉ ምን ችግር አለው? ማለት ሚስትም ለብቻዋ ብትሞላ ባልም ሚስትን አስገብቶ ሚስትም ባሏን አስገብታ ብትሞላ ምን ችግር አለው የሚለው ነገር ነው። ችግር የለውም። ዲቪ ሁለት ሺህ ሀያ ሰባት ያው መለቀቁ አይቀርም፣ ምንም ጥያቄ የለውም ማለት ነው ይለቀቃል። ነገር ግን ጊዜውን ወደዛ አሸጋሽጓል ማለት ነው። እስከ ዛሬ ድረስ ዲቪ ያልተለቀቀበትም ምክንያት የሆነ ውስብስብ ነገሮች እንዳሉ ተገምቷል ማለት ነው። ምን ውስብስብ ነገር ያመጣሉ? ምን አዳዲስ ነገሮችን ይጨምራሉ? ምንስ ይቀንሳሉ? የሚባሉ ነገሮች በጉጉት እየተጠበቁ ይገኛሉ ማለት ነው። እንግዲህ እኔ ከዚህ በፊት ቪዲዮ ሰርች የላችሁ ነበር። ኦክቶበር ስድስት ዲቪ ሎተሪ ይጀመራል ብዬ ቪዲዮ ለቅቄላችሁ ነበር። እኔ ዲቪውን የለቅኩላችሁ ምክንያት ምንድን ነው? ባለፉት ሶስት አራት አምስት ዓመታቶች ኦክቶበር መጀመሪያ በአራት በአምስት በስድስት ተጀምሯል። አንዳንድ ኢንፎርሜሽኖች ሲሰበስብ ደግሞ ዘንድሮ ኦክቶበር ስድስት ይጀመራል የሚባል ኢንፎርሜሽን ነበረ ማለት ነው። ነገር ግን አሁን ላይ ግን ምንም አይነት ኢንፎርሜሽን ምንም አይነት ቀኑ በቀጥታ የተናገሩት ምንም አይነት ቀን የለም ማለት ነው። እንግዲህ አሁን ዲቪ መች እንደሚለቀቅ በቀጥታ በእርግጠኝነት ነው ማውራችሁ፣ እንደዚህ ቀን አላችሁም እንጂ በዚህ ሰሞን እንደሚለቀቅ ግልጽ ነው። በትክክል ቀኑ አልታወቀም ነገር ግን ቀኑ ልክ ሲጀምር እኔ ቪዲዮ ሰራላችኋለሁ ችግር የለውም ማለት ነው። እንግዲህ ውድ ክብራትና ክብራን ተመልካቾቻችን ሰብስክራይብ እያደረጋቸው ቤተሰብ እንድትሆኑና ከዚህ ደግሞ ቻናል ብዙ ነገር እንድትወዝዱ በአክብሮት ጋብዛችኋለሁ ማለት ነው። በዛሬው ቪዲዮችን ላይ ደግሞ እንድናየው የምፈልገው ያው ዲቪ 2027 መለቀቁ አይቀርም። ከመለቀቁ በፊት ግን ምምን ነገሮችን መሰብሰብ አለብን? ምምን ነገሮችን ደግሞ እናምጣ? ምምን ነገሮችን ደግሞ ቀድመን መያዝ አለብን? አልፎም ተርፎ ደግሞ እንዴት አድርገን አንድ ሰው ሁለት ሶስት የቢሞላ ምን ችግር ይፈጥርበታል? እሱን ካየን በኋላ ደግሞ ባልና ሚስትም ለየብቻ ቢሞሉ ምን ችግር አለው የሚለውን በዚህ ቪዲዮ እናያለን ማለት ነው። እንግዲህ ዲቪ 2027 እስካሁኗ ደቂቃ ድረስ አልተለቀቀም። አልተከፈተም ማለት ነው። ብዙ ሶሻል ሚዲያ ላይ እንዳየሁት ዲቪ 2027 ተለቋል፣ ዲቪ 2027 እንደዚህ ሙሉ እያሉ የባለፉ አመታትን እያመጡ እያሳዩ ይገኛሉ። ከዚህ ውሸት ተጠንቀቁ። እስካሁኗ ደቂቃ ድረስ ዲቪ አልተለቀቀም ማለት ነው። እንግዲህ ዛሬ ኦክቶበር 17 ነው። እስከ ዛሬ ድረስ ዲቪ አልተለቀቀም ማለት ነው። አልተለቀቀም። ስለዚህ ይህን ነገር እኛ ሆናችሁ ዲቪ አልተጀመረም ብላችሁ እርግጠኛ እንድትሆኑ በዚሁ አጋጣሚ ጥሪ ያስተላልፍላቸዋል ማለት ነው። እንድታውቁት ያክል ነው። ሌላው ነገር ደግሞ ዲቪ 2027 ፓስፖርት ይጠይቃል የሚባለው ነገር ሙሉ ለሙሉ አዎ፣ ፓስፖርት ይጠይቃል የሚባለው ነገር መመለስ ትንሽ አስቸጋሪ ነው። ምክንያቱም ፓስፖርት አዎ ይፈልጋል ተብሎ በኋላ ደግሞ ፓስፖርት ባይፈልግ ችግር ነው። ነገር ግን በትራምፕ አስተዳደር ጊዜ ማለት ነው የሆነ ጊዜ የምታስታውሱ ከሆነ የአዲስ ዓመት ይሁን ሰባት ዓመት ትዝ የሚላቸው ከሆነ ዲቪ ሎተሪ ፓስፖርት ተጠይቆ ነበር ማለት ነው። ያን ጊዜም በትራምፕ አስተዳደር ጊዜ ነው ማለት ነው። እንግዲህ በዛ ሰበብ ትራምፕ ፓስፖርት ሊፈልግ ይችላል ተብሎ ይገመታል ማለት ነው። ስለዚህ ፓስፖርት ያላችሁ ሰዎች ፓስፖርታችሁን ከወዲሁ አዘጋጁ። ፓስፖርት የጠፋባችሁ ሰዎች ደግሞ ዲቪው እስኪጀመር ድረስ ፓስፖርታችሁን በእጃችሁ ብትይዙት መልካም ነው። ስለዚህ ፓስፖርት ያስፈልጋል የሚለው የሚለው ጥያቄ አሁን ያስፈልግ ይችላል በሚለው እንያያዘው ማለት ነው ያስፈልጋል ሳይሆን ሊያስፈልግ ይችላል፣ ሊያስፈልግ ይችላል ብለን ፓስፖርት ያላችሁ ሰዎች ከዚሁ እንድትይዙ በአክብሮት ጋብዛቸዋለሁ ማለት ነው። ዲቪ 2027 ደግሞ ሌላው የዶላር ጉዳይ ነው ማለት ነው። እንደነገርኳችሁ ነው። ዲቪ 2027 ዶላር አንድ ዶላር ይጠይቃል አይጠይቅም የሚባለውም እስካሁን ውዝግብ ፈጥሯል ማለት ነው። እስካሁን የዲቪ ሎተሪ ማለት ነው ምንም ዓይነት እንደዚህ ያስፈልጋል ያለው ነገር የለም ማለት ነው። ቆረጥ ያለ ነገር ዲቪ ሎተሪ እስካሁኗ ደቂቃ ድረስ ምንም አይነት እንደዚህ ያስፈልጋል ብሎ የተናገረው ነገር የለም። ስለዚህ እሱንም ነገር በዚህ እንድትይዙት ጋብዛችኋለሁ ማለት ነው። የለም በሚለው እንይዘው። ነገር ግን የሚኖርበት መንገድ ካለ እኔ አግዛችሁና የሚከፈልበትን መንገድ አብረን እናመቻቻለን ማለት ነው። ይህንን ቪዲዮ አይታችሁ ኮሜንት ሰታችሁ ምናምን ነገር ላይክ አድርጋችሁ ለምታልፉ ሰዎች እኔ ራሴ ፍልላችኋለሁ ማለት ነው። አያሳስብም ዲቪው ሲመጣ ማለት ነው። ሌላው ደግሞ ዲቪ ላይ ወሳኝ ነገር ምንድነው? ፎቶ ነው። ፎቶ በጣም ወሳኝ ነገር ነው ማለት ነው። ፎቶ በጣም ወሳኝ ነገር ነው። እንግዲህ ዲቪ የመጀመሪያው መስፈርቱ የሚባለው ፎቶ ነው ማለት ነው። ይሄ እዚህ ጋር እንደማሳያችሁ አይነት ፎቶ ግዴታ መሆን መቻል አለበት ማለት ነው። ባክግራውንዳችን ነጭ መሆን አለበት። ባክግራውንዳችን ነጭ መሆን አለበት ማለት ነው። ፊታችን ምንም አይነት ሜካፕ ሊኖረው አይገባም። በዛ ላይ ደግሞ ስድስት መቶ በስድስት መቶ ፒክስል መሆን መቻል አለበት ማለት ነው። ሜጋባይቱም ከሁለት ያልበለጠ መሆን መቻል አለበት ማለት ነው። ስለዚህ ፎቶ ቤት ሄዳችሁ ፎቶን ፎቶ ቤቶች ስለሚያውቁ ፎቶ ቤት ሳይዙን ቆርጠው ይሰጧቸዋል ማለት ነው። ነጭ ባክግራውንድ መሆኑን እርግጠኛ ሁኑ። ሜካፕ ደግሞ እንዳትጠቀሙ ማለት ነው። እንግዲህ ፎቶ ላይ በጣም ተጠንቅቃችሁ በደንብ ተጠንቅቃችሁ ፎቶ መነሳት መቻል አለባችሁ። ሳይዙን በትክክል አስተካክላችሁ ሁሉን ነገር አረጋግጣችሁ ፎቶችሁን አደራ በትክክል እያያዙት ማለት ነው እንግዲህ ዲቪ 2027 ስንሞላ ምን ምን ያስፈልገናል? ያው ዲቪ ከመምጣቱ በፊት ምምን ተዘጋጅተን ተዘጋይተን እንጠብቅ የሚለውን ነገር በዚሁ እናስተላልፍ ማለት ነው። ሌላው ዲቪ ከዚህ በፊት የነበረው እንትን በአስረኛም ክፍል መሙላት ይቻል ነበር ዲቪ ችግር የለውም ከዚህ በፊት የነበሩት ማለት ነው። ዘንድሮ አስራ ሁለተኛ ክፍል የሚጠይቅበት መንገድ አለ። አስራ ሁለተኛ ክፍል ሊጠይቅ ይችላል ተብሎ ነው እየተገመተ ያለው። እንደዚህ ነው ሳይሆን ይችላል ሊሆን ይችላል በሚለው ያዙልኝ ማለት ነው ሊሆን ይችላል እና የአስራሁለተኛ ክፍል ሰርተፍኬት ሊጠይቅ ይችላል ካልሆነ ደግሞ 10 ፕላስ ፎር ካልሆነ ደግሞ የሁለት ዓመት የሥራ ልምድ ሊጠይቅ ይችላል ነው ይሄም ተብሎ ተገምቷል ማለት ነው። ስለዚህ ዶክመንት ያላችሁ ሰዎች የአስራሁለተኛ ክፍል ዶክመንታችሁን ያዙ፣ ካልሆነ ደግሞ ቲቪቲ ሌቨል ፎር፣ ካልሆነ ደግሞ የሁለት ዓመት የሥራ ልምድ መያዝ አለባችሁ ማለት ነው። ዲግሪ፣ ማስተር፣ ፒኤችዲ ምናምን እሱን እንደፈለጋችሁ ነው ማለት ነው። ከዛ በላይ ያለውን ስለሚቀበል የትምህርት ደረጃችሁንም በደንብ መያዝ አለባችሁ ማለት ነው። ሌላው ደግሞ ወሳኝ ነገር ምንድን ነው? ዲቪ አንድ ጊዜ ብቻ ነው መሙላት የምትችሉት ማለት ነው። አንድ ጊዜ ብቻ ነው መሙላት የምትችሉት ፕሊዝ። እኛ ዲቪ ራሳችን እሞላለን እና ባለፉት ዓመታት ዲቪ ሞልተን እናቃል። ስንሞላ አንድ ሰው አንድ ፊደል ተሳሳተብኝ እያለ ሁለቴ ሶስቴ ምናምን እየመጣ የሚሞሉ ሰዎች አጋጥሞናል ማለት ነው። ነገር ግን ችግሩን እናስረዳቸዋለን። እጣ ውስጥ አትገቡም፣ እንደዚህ ከሞላችሁ እጣ ውስጥ አትገቡም፣ ያባርሯቸዋል ምናምን እንላቸዋለን። ነገር ግን ኧረ ችግር የለውም ብለው የሚሞሉ ሰዎች አሉ ማለት ነው። ስለዚህ መጀመሪያ በትምህርት ደረጃችሁ ከመላችሁ በትምህርት ደረጃ ላይ ባለው ስም ካልሆነ ደግሞ ፓስፖርት ያላችሁ ልጆች ፓስፖርት ላይ ባለው ስም አንድ ጊዜ መሙላት አለባችሁ ማለት ነው እንጂ ዲቪ ደጋግማችሁ ደጋግማችሁ ሞልተን እድላችን እናሰፋለን የሚባል ነገር የለም። አንድ ሰው መሙላት የሚችለው ዲቪ አንድ ጊዜ ብቻ ነው ማለት ነው። አንድ ጊዜ ትሞክራላችሁ። በዛ ዲቪ ክሳካላችሁ ሰየው በጣም ጥሩ፣ ካልሳካላችሁ ደግሞ በአንድ ጊዜ ብቻ ነው ማለት ነው ዲቪ መሙላት የምትችሉት። ሁለቴ ሶስቴ አትሙሉት። አንደኛ ከብራችሁ አትሆንም ሁለተኛ ከጊዜያችሁ አትሆንም። ሶስተኛ ደግሞ ከጣም እዛ መጣ ውስጥ አትገቡም ማለት ነው። ሌላው ነገር ደግሞ እንዴት ነው የተጠየቁ ጥያቄ ነው። ባልና ሚስት ሁለቴ ቢሞሉ ምን ችግር አለው ማለት ሚስትም ለብቻዋ ብትሞላ ባልም ሚስትን አስገብቶ ሚስትም ባሏን አስገብታ ብትሞላ ምን ችግር አለው የሚለው ነገር ነው። ችግር የለውም። ባልና ሚስት ባልም ቢሞላ ሚስትም ብትሞላ ባል ሚስት ኖሮት ልጆች ካለው ደርድሮ መሙላት ይችላል። ሚስትም ደግሞ ልጆች ካላት ደርድራ መሙላት ይችላለች ባሏን አስገብታ ማለት ነው። ስለዚህ እድሉ የማን ነው ከላይ የሚቀመጠው ሰውዬ ነው ማለት ነው። ባልየውም ይሞላል ለብቻ፣ ሚስየዋም ለብቻ ትሞላለች። ስለዚህ እንደውም የጥሩነቱ ምንድን ነው? ሁለቱም እድላቸውን የማስፋት እድል አላቸው ማለት ነው። ሁለቴ መሙላት ይችላሉ ማለት ነው። የኛው እንደውም በጣም አሪፍ ነው። ስለዚህ የጠየቃችሁኝ ሰዎች ማለት ነው፣ ባልና ሚስ ለየብቻ ብትሞሉ ትችላላችሁ። ሚስም ለብቻዋ ባልም ለብቻው ቢሞላ ችግር የለውም ማለት ነው። እንግዲህ ዲቪ 2027 ከመሙላታችን በፊት እነዚህን አሁን የነገርኳችሁን ነገሮች በትክክል ከያዛችሁ በትክክል ካስቀመጣችሁ በትክክል ከተጠቀማችሁበት እመኑኝ ዲቪ ለመወዳደር ጥሩ እድል ይሆናችኋል ማለት ነው። ይህ ኤልፋዝ ሚዲያ ነው። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ፣ ላይክ ያላረጋችሁ ሰዎች ላይክ አድርጉ ማለት ነው። እንግዲህ ያው እንደነገርኳችሁ ነው። 12ኛ ክፍል ሰርቲፊኬት ያስፈልጋል ብያችኋለሁ ማለት ነው። ሊያስፈልግ ይችላል ብያችኋለሁ ማለት ነው። ዲቪ ሎተሪ 12ኛ ክፍል የጨረሰ ብሎ ካመጣ ያው እየተማራችሁ ያላችሁ ሰዎች ስላልጨረሳችሁ ምንም ማድረግ አትችሉም ማለት ነው። ምክንያቱም ዲቪ ዲቪ ሎተሪ 2027 ማለት ነው ከወጥ የወጣበት ጊዜ ጨርሻለሁ ብላችሁ ነው ማለት ነው። ጨርሻለሁ፣ በዚህ ጊዜ ጨርሻለሁ ብላችሁ ነው ማለት ነው የምታመለክቱ ጨርሻለሁ ብላችሁ ስለምታመለክቱ አይ ልጨርስ ነው ከተባለ የመጨረሻ ቢደርሳችሁ ራሱ የሞደቅ እድል አላችሁ ማለት ነው። ብዙ ሰዎች በነገራችሁ ላይ ኢትዮጵያ ላይ ዲቪ ይደርሳቸዋል፣ በጣም ብዙ ሰዎች ይደርሳቸዋል። ነገር ግን ከብዙዎቹ የሚባረሩት የሚወርቁት ምናምን ይበልጣሉ ማለት ነው። ምክንያቱም የሚሞሉት የውሸት ፎርም የውሸት ፎርም ነው ማለት ነው። ይህንን በጣም ልትጠነቀቁ ይገባል ማለት ነው። ዲቪው ደርሷችሁ ከምትቀሩ እንደውም ባይደርሳችሁ ነው የሚሻለው ማለት ነው። ስለዚህ ዲቪ ከመሙላታችሁ በፊት በጣም ልትጠነቀቁ ይገባል፣ በጣም ልትጠነቀቁ ይገባል ከመሙላታችሁ በፊት ማለት ነው። ምክንያቱም ብዙ ሰዎች ዲቪ ሞልተው ዲቪው ከደረሳቸው በኋላ የሚቀሩ ሰዎች ብዙ ናቸው። ምክንያቱም የሳሳተ ኢንፎርሜሽን ስለሚሞሉ ማለት ነው። እነሱ የሆኑት ሌላ፣ ያላቸው ወረቀት ደግሞ ሌላ። አይደርሰንም ብለው የሚያስቡ ሰዎች በብዛት ይደርሳቸዋል። እዛ ዲቪውስ ልክ ስትሞሉ ያላችሁ ዶክመንት ሹር አድርጉት በትክክል። ስማችሁን በትክክል አስቀምጡ፣ ያላችሁን ኢንፎርሜሽን በሙሉ በትክክል አስገቡ፣ ምንም አይነት ስህተት ሳይኖረው ማለት ነው። ምክንያቱም እዛ ላይ ቆማችሁ ነው የምትሄዱት ማለት ነው። ራትና ክብራት ተመልካቾቻችን፣ ይህንን ቪዲዮ በደንብ አይታችሁት ከተጠቀማችሁበት ማለት ነው እመኑኝ ዲቪ ከመድረሱም በፊት ከደረሳችሁም በኋላ ትጠቀሙበት አላችሁ ብዬ ተስፋ አደርጋለሁ። ልክ እናንተ ያላችሁን ኢንፎርሜሽን ከሰበሰባችሁት አሁን የነገርኳችሁን ነገሮች በሙሉ ከሰበሰባችሁት በኋላ ምንድን የምታደርጉት ዲቪ እድላችሁን ትሞክራላችሁ ማለት ነው። ከደረሳችሁ እሰየው፣ ካልደረሳችሁን ደግሞ ቀጣይ ዓመት ደግሞ ትሞክራላችሁ ማለት ነው ማለት ነው። አስራ ሁለተኛ ክፍል እየተማራችሁ ያላችሁ ልጆች ማለት ነው ወይ በሌቭል ካልተማራችሁ፣ ወይ ደግሞ አስራ ሁለተኛን ክፍል ካልጨረሳችሁ ማለት ነው አስራ ሁለተኛ ክፍል ብሎ ከመጣ ምንም ማለት ምንም ባትሞሉ ይሻላችኋል ማለት ነው። ምክንያቱም ዲቪ የሚያየው ከተመዘገብንበት ጊዜ ጀምሮ ነው ማለት። ምክንያቱም እናንተ ከደረሳችሁ በኋላ በዚህ አመት ሙሉ በዚህ አመት መጨረሻ ላይ የምትጨረሱ ከሆነ አንድ አመት ያጭበረበራችሁ ስለሚመስለው ከደረሳችሁም በኋላ አይወስዳችሁም ማለት ነው። ስለዚህ ይህን ነገሮች በጣም ልትጠነቀቁ ይገባል ማለት ነው። በዛሬው ቪዲዮ ላይ ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ ይመልስላችኋል ማለት ነው። ውድ ክብራትና ክብራት ተመልካቾቻችን ሰብስክራይብ ያላረጋቸው ሰብስክራይብ አድርጉ ማለት ነው። ያልገባችሁ ነገር ካለም ኮሜንት ላይ ጠይቁ ልመልስላችሁ ዝግጁ ነኝ ማለት ነው። ሌላው ነገር ደግሞ ልነግራቸው የምፈልገው ነገር ምንድን ነው? እኛ ለእኛ ፋሚሊዎች ለምትከታተሉን ማለት ነው ለአምስት ሰዎች እኛ ዲቪ በነፃ እንሞላላቸዋለን። ዶላር የሚያስከፍል ከሆነ እኛ ዶላሩን ስለምንከፍልላቸው ችግር የለውም ነገር ግን እናንተ የዶላሯን ብር ብቻ በኢትዮጵያ ብር ትልካላችሁ። እኛ ጥርት ያለ ዲቪ እንሞላላችኋለን ማለት ነው። ይመቻችሁ። ያልገባችሁ ነገር ካለ ኮሜንት ላይ ጠይቁኝ ማለት ነው። ሁላችሁንም ወዳችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ ይመቻችሁ።